ሁለት ጥብቅ ወታደራዊ መረጃዎች ከወደ አስመራ አዳሉ ቤተ መንግስት ተሰምቷል። ፕሬዚዳንት ኢሳያስ አፈወርቂ የአሰብ ነገር እጅጉን ያስጨነቃቸው መስለዋል። ፕሬዚዳንቱ በዛሬ ዕለት ሁለት ወታደራዊ ትእዛዛትን አውጥቷል። ከአስመራ ሁለት ከባድ መረጃዎች ናቸው የወጡት። ፕሬዚዳንት ኢሳያስ 120 ሺህ መደበኛ ሰራዊት እና 130 ሺህ ተጠባባቂ ጦር ማዘጋጀታቸው ተነግሯል። ይህ ሁሉ ጦር አሰብን እንዲጠብቀውና እንዲከላከል ጥብቅ ትእዛዝም ከፕሬዝዳንቱ ተሰጥቶታል። በፍርሃት የተሸበበው ሻእቢያ ያለውን ጦር ሁሉ ወደ አሰብ ድንበር ክተት እያለ ሲሆን፣ የአገሪቱ ዜጎች ከአገር እንዳይወጡም አዲስ ትእዛዝ ስለመስጠቱ ቢቢሲ ትግረኛ ዘግቧል። የአሰብ ነገርም ሊለይለት ከጫፍ ደርሷል። ኢትዮጵያም ኤርትራም ጦራቸውን ወደ ድንበር እያስጠጉ ነው። የኢትዮጵያ ሜካናይዝድ ጦር ከሻቢያ ሰራዊት ጋር በመድፍ ርቀት ሆኖ ተፋጧል። ኢትዮጵያ ለአሰብ ተልዕኮ ግዙፍ ጦሯንና አዳዲስ መሳሪያዎችን ማስገባቷን ተከትሎ የራዱት የአድሀሎ ቤተ መንግስት ሰዎች ዛሬ ደግሞ 130 ሺህ ጦር ሁሉ አሰብን እንዲከላከል ትዕዛዝ ከመስጠት ባለፈ የአገሪቱ ዜጎች ለጦር ግዳጅ በሚል ከአገር እንዳይወጡ የሚያዝ ሕግን አውጥተዋል። ውዴ ቻናላችን ቤተሰቦች ከአስመራ የተሰሙትን እነዚህን ሁለት ወታደራዊ መረጃዎች አስመልክተን ሰፋ ያለ ዳሰሳ ይዘን መተናል። እንደተለመደው ቪዲዮን ላይክና ሼር በማድረግ ጥቂት ደቂቃዎችን ከእኛ ጋር እንድትዘልቁ ግብዣችን ነው። ወደ መረጃዎቹ እናምራ። የኢትዮ ኤርትራ ጦርነት አይቀሬ ወደ መሆን ተቃርቧል። ባለፈው ሳምንት ከቤተ መንግስት የአሰብና የቀይ ባህር ጉዳይ በግለት ይቀጣጠል የሚል ትዕዛዝ መውጣቱን ተከትሎ ደግሞ ነገሮች ወደ አይቀሬው ምዕራፍ እየተቃረቡ ነው እየተባለ ነው። የቀድሞ የህወሓት መስራችና አመራር አቶ ገብሩ አስራት እንዳሉት ጦርነቱ ተጀምሯል፣ የቀረው ውጊያው ነው። በጄኔራል ጻድቃን አንደበት አይቀሬ ነው እየተባለለት የኢትዮ ኤርትራ ጦርነት ሊለኮስ ከጫፍ ደርሷል። ይህንን ጦርነት አይቀሬ ነው ያስባሉ መረጃዎች ደግሞ በዛሬው ዕለት ከአስመራ ተሰምቷል። አንደኛው ከአስመራ የተሰማው ወታደራዊ መረጃ እንደሚለው ከሆነ ፕሬዚዳንት ኢሳያስ አፈወርቂ 120 ሺህ መደበኛ ሰራዊትና 130 ሺህ ተጠባባቂ ጦር ለአሰብ ተልእኮ አዘጋጅቷል። ይህ ሁሉ ጦር አሰብን እንዲጠብቀውና እንዲከላከል ጥብቅ ትእዛዝ ኢሳያስ ሰጥተዋል። በፍርሃት የተሸበበው ሻዕቢያ ያለውን ጦር ሁሉ ወደ አሰብ ድንበር ክተት እያለ ሲሆን ነገር ሁሉ ወዴት እያመራ ነው ማስብሏል። ግሎባል ፋየር ፓወር ኢንዴክስ ኢትዮጵያና ኤርትራ ወደ ጦርነት ሊገቡ በተቃረቡበት በዚህ አስጊ ወቅት ላይ የኤርትራን ጦር የተመለከተ አንድ አደገኛ መረጃን ይዞ ወጥቷል ግሎባል ፋየር ፓወር ኢንዴክስ እንደሚለው ከሆነ የኢትዮጵያ ሰሜናዊ ተዋሳኝ የሆነችው ኤርትራ በዚህ ዓመቱ የግሎባል ፋየር ፓወር ኢንዴክስ ላይ በወታደራዊ አቅም ከ145 ሀገራት 120ኛ ደረጃ ላይ ተቀምጣለች ሲል ከአፍሪካ ደግሞ 26ኛ ደረጃ ላይ ነት ብሏል ከ63 ሚሊዮን በላይ ህዝብ ያላት ኤርትራ 120 ሺህ መደበኛ ሰራዊት ና 130 ሺህ ተጠባባቂ ኃይል አላትም በማለት ተደምጧል። አገሪቱ ለሰራዊቷ 198 ሚሊዮን ዶላር ዓመታዊ በጀት ተመደባለች ያለ ሲሆን ኤርትራ የምድር የአየርና የባህር ኃይል አላት ይላል። ነገሩ ታዲያ እዚህ ጋር ነው። እንደመረጃው ከሆነ ይሄ ሁሉ የኤርትራ መደበኛና ተጠባባቂ ኃይል አሰብን ለመከላከል ከፕሬዝዳንት ኢሳያስ አፈወርቂ ቀጥተኛ ትእዛዝ እንደተሰጠው ነው ዘገባው የጠቆመው። በቅርቡም ፕሬዝዳንት ኢሳያስ አፈወርቂ ከቻይና እና ከሰሜን ኮሪያ አዳዲስ መሳሪያዎችን አሰብን ለመጠበቅ በሚል እንዳስገቡ የተነገረ ሲሆን በዚህም የምድርና የአየር ኃይላቸውን እንዳጠናከሩ ነው ዘገባው የሚናገረው። ይህ ብቻ አይደለም። በፍርሃት የተሸበበው ሻቢያ አሰብን ልነጠቅ ነው ወይ በሚል ፍርሃት ውስጥ እንዳለ ይታወቃል። በዚህ ፍርሃት ውስጥ የሚገኘው ሻቢያ ታዲያ 130 ሺህ ተጠባባቂ ጦሩን አሰብን እንዲጠብቅ ትእዛዝ ከሰጠ ኋላ ከሰባ ዓመት አመት በታች ያሉ ወንዶች ከአገር እንዳይወጡ የሚል አዲስ ትእዛዝን ማውጣቱን በዛሬ ዕለት ቢቢሲ ትግረኛ አስነብቧል። የኤርትራው መንግስት በቅርቡ ያወጣው ጥብቅ የኢሚግሬሽን መመሪያ ዜጎች ከአገር እንዳይወጡ መገደቡ በውጭ ሀገራት በሚገኙ ኤርትራውያን ዘንድ ቅሬታ ማስነሳቱንም ነው የቢቢሲ ትግረኛ ዘገባ የሚጠቁመው። በአገሪቱ በኢሚግሬሽን መስሪያ ቤት በኩል የወጣው አዲስ የጉዞ መመሪያ ቤተሰቦቻቸውን ከአገር ለማስወጣት እንቅፋት እንደፈጠረባቸውም በውጭ ያሉ ኤርትራውያን ተናግረዋል። ይሁንና ግን በፍርሃት ቆፈን ስር እየዳከረ የሚገኘው የፕሬዝዳንት ኢሳያስ አፈወርቂ አገዛዝ ግን ከኢትዮጵያ በኩል እየመጣ ያለውን ወጀብ ለመመከት በሚል ከሰባ ዓመት በታች ያሉ ወንዶች ሁሉ ከአገር እንዳይወጡ ወንዶች ሁሉ ወደ ጦር ግንባር ብሏል። በአውሮፓ የምትኖር አንዲት ኤርትራዊ ወጣት በጎረቤት ሀገራት ከወላጆቿ ጋር የመገናኘት ተስፋ የነበራት ቢሆንም በዚሁ ጥብቅ የጉዞ መደብ መመሪያ እንዳልተሳካላትም ዘገባው ይጠቁማል። ወጣቷ እንደምትለው የአገሯ መንግስት ከሰባ ዓመት በታች የሆኑ ወንዶች ወደ ውጭ ሀገር እንዳይሄዱ በመከልከሉ ከወላጆቿ ጋር በመገናኘት ተስፋዋን አጨልሞታል። ሌላው በኡጋንዳ የሚኖር አንድ ኤርትራዊ ወጣት ሰባ ዓመት ሊያልፈው ጥቂት ወራት የቀረው ወላጅ አባቱን በሰርጉ ላይ ተገኝቶ እንዲመለስ ቢፈልግም እንዳልተሳካለት ይናገራል። የኤርትራው አገዛዝ ባወጣው የጉዞ ገደብ ምክንያት አባቱን በሰርጉ ላይ ባለመገኘቱ እጅግ እንዳዘነም ወጣቱ ይናገራል። ሌላኛው በስደት የምትገኝ ኤርትራዊት ሴት ደግሞ የታመመ ወላጅ አባቷን ለማሳከም ከኤርትራ ለማውጣት ጥረት ብታደርግም አባቷ የጉዞ ፍቃድ ቤተሰቦቿ አለማግኘታቸውን ትገልጻለች። አባቷ ወደ ውጭ ሀገር እንዳይጓዙ የተጣለባቸውን ገደብ ተከትሎም የተሻለ ሕክምና ባለማግኘታቸው ጤንነታቸው እንዳሳሰባት ነው የምትናገረው። አባቴ በአዲሱ የጉዞ መመሪያ ሕክምና ተከልክሏል ስትል ተገቢ ያልሆነ ገደብ መጣሉ ከባድ ችግር እያስከተለ መሆኑን ጠቁማለች። አባቷ በከባድ ህመም ምክንያት ለተሻለ ሕክምና እና ከኤርትራ ወጥተው በጎረቤት ሀገር ከአንድ አመት በላይ ቆይተው የነበረ ቢሆንም በአዲሱ የኢሳያስ የጉዞ እገዳ ምክንያት ለሁለተኛ ቀጠሮ ከአገር እንዳይወጡ ተከልክሏል ብላለች። ኤርትራ ዜጎቿ ከአገር እንዳይወጡ የእድሜ ክልል ገደብ ክልከላ ያጠበቀችው ከኢትዮጵያ ጋር ውጥረት ውስጥ ከገባችው በኋላ ነው። የመጀመሪያው የጉዞ ገደብ በእድሜ ከ60 ዓመት በታች ያሉ ዜጎች ላይ የነበረ ሲሆን ከቅርብ ጊዜ ወዲህ ጠበቅ ብሎ ወደ ሰባ ዓመት ከፍ ብሏል። በእርግጥም ይሄ ፍርሃቱ እንደናረ ማሳያ ነው። በኤርትራና በኢትዮጵያ በኩል ያለው ውጥረት እንደቀጠለ ቢሆን ሚዲያ ላይ አጀንዳ መሆኑ በአንጻራዊነት ባለፉት ሁለትና ሶስት ሳምንታት ረገብም እያለ ይመስላል። ሁለቱ ሀገራት ወደ ጦርነት ሊገቡ ጫፍ መድረሳቸውን አንድ ሰሞን በስፋት ከተነገረ በኋላ የተለየ ለውጥ ባይኖርም አጀንዳው በተወሰነ ደረጃ ግን የረገበ ነው የሚመስለው። ምንም እንኳን ኤርትራ መሬት ላይ የተለየ ወታደራዊ እንቅስቃሴ እያደረገች ቢሆንም የጉዞ ክልከላው ጠበቅ ብሎ መቀጠሉን ግን የቢቢሲ ዘገባ ያመላክታል። በኤርትራ በአሁኑ ወቅት የተጋነነ የወቅታዊ ሁኔታ መለዋወጥ ና ወታደራ እንቅስቃሴ የለም ሲል ነው ቢቢሲ ከኤርትራ ምንጮቹ ያገኘውን ያሰፈረው። ይሁን እንጂ ዜጎች ከአገር እንዳይወጡ የተጣለው ክልከላ አሁን በጥብቅ መመሪያ እየተፈጸመ ነው ተብሏል። ኤርትራውያን ከአገር ለመውጣት እድሜያቸው ከተጣለው ገደብ በላይ መሆኑን የሚያረጋግጥ ደብዳቤ ከአካባቢያቸው አደረጃጀቶች ማቅረብ እንደሚጠበቅባቸው ነው የቢቢሲ ዘገባ እየጠቆመው። በጦርነት ዋዜማ ላይ የሚገኙት ኤርትራና ኢትዮጵያ ጦራቸውን ወደ ድንበር እያስጠጉ ኃይላቸውንም እያሰባሰቡ ነው። የቀጠናውን ጂኦፖለቲካ አብጠርጥረው የሚያውቁት የቀድሞ የአሜሪካና የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኞች ሶስት ኃይሎች ለመግጠም ጦራቸውን ማንቀሳቀስ ጀምረዋል፣ ሲሉ ከዚህ ቀደም አስነብበዋል። ጽሑፉን ያስነበቡት በጆ ባይደን አስተዳደር የአፍሪካ ቀንድ ምክትል ልዩ መልእክተኛ የነበሩት ፔይቶን ኖይፍና የአውሮፓ ህብረት ልዩ ተወካይ አሌክሳንደር ሮንዶስ ናቸው። ዲፕሎማቶቹ መጪው የኢትዮ ኤርትራ ጦርነት ሳይጀመር ማስቆም በሚል ርዕስ ባስነበቡት ዘለግ ያለ ትንተናቸው የጦርነት ዝግጅቱ ተጧጥፏል ሲሉ ከአንድ ሳምንት በፊት ይፋ አድርገው ነበር። የደህንነትና ዲፕሎማሲያዊ መረጃዎችን ከጂኦፖለቲካ ሁነቶች የትንተና ልምድ ጋር ያካበቱት ዲፕሎማቶች ሰራዊቶቹ የጄኔራል ጻድቃንን ሀሳብ በመጋራት ጦርነቱ ሊፈነዳ ቋፍ ላይ ነው ሲሉ ተደምጧል። የጦርነቱ የፊት ለፊት ተዋን ዋና ተዋናያን የተባሉት ሶስቱ አካላት የጦር ኃይላቸውን ማንቀሳቀስ ጀምረዋል የሚላሉ ለሚመጣው ጦርነት በፍጥነት ጦር እያንቀሳቀሱና እያዘጋጁን የተባሉት ዋና ዋና የፊት ለፊት ተዋናያን ደግሞ ኤርትራ፣ ኢትዮጵያ እና የትግራይ ኃይሎች ናቸው። ለጦርነት ዝግጅት አድርገው በተጠንቀቅ ቆመዋል የተባሉት የኢትዮጵያ መከላከያ ሰራዊት ኤርትራ ሰራዊትና በህዋት የሚመራው ራሱን ቲዲኤፍ ብሎ የሚጠራው ኃይል ናቸው። ዲፕሎማቶቹ በሁሉም አቅጣጫ ኃይል የማሰባሰብ እና የማሰማራቱ ፍጥነትና መጠን ጦርነቱ የማይቀር መሆኑን ጠቁሟል እያሉ ነው። ለጦርነት ዝግጅት አድርጓል የተባሉት እነዚህ ሶስት ኃይሎች በየፊናቸው ራሳቸውን ጦራቸውን ማንቀሳቀስ መጀመራቸውንም በትንተናቸው ይፋ አድርገዋል።